ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦች? ሰላም ናችሁ? እኔ ሰላም ነስ ከርሜስ ግን ስራ ጤና ቆይታ ሁሉ ሰላም። ሰላማችሁ የበዛ ይሁንላችሁ የዘውትር ምኞቴ ነው። እናጺ እስቲ በእናትሽ እውነት አለ እውነት አለሽ ብለሽ ሁሉ የምትጮህ እውነቱን ለምን ፍርጥ አታድርጊውም? ሁሌ እውነት አለ እውነት አለኝ፣ እኔ ጋር እውነት አለኝ። አብረሽ ደብቆ ነው ከእኔ ጋር የሚያወራው ሌላ፣ ከብሩታ ጋር የሚያወራው ሌላ፣ ካሜራ ፊት የሚያወራው ሌላ፣ ከካሜራ ጀርባ የሚያወራው ሌላ። ምትዩን ነገር ትተሽ እስቲ በፊትለፊት ለኦዲንሲ ማለት ነው ለህዝቡ ማለት ነው እውነት እውነት እውነት ታሪክ አለኝ፣ የተደበቀ ታሪክ አለኝ፣ የተደበቀ ነገር አለ። ምትዩን ነገር ለምን በፊትለፊት ቁርጥ አድርገሽ ለምን አትናገርም? ለምን አትናግርም? በትክክለኛ ሰው ከሆነሽ ለኡሩታም ሳትፈር ኡሩታ ምን ፈጣሪናት? እንደ ኡሩታ ከኡሩታ አንቺ አታንሽም። ለምን እሷ አንቺ በጥፍ ስትል አንቺ በጥፍ ጭልግ ማድረግ ነበረብሽ። ኡሩታ አንቺ ስትይዘ እንቀርገሽ መያዝ ነበረብሽ። እሷ አንቺ ስትገፈተር አንቺ እናሽ ትበዳብለሽ መገፈተር ነበረብሽ። እሷም ሴትናት፣ አንቺም ሴት ነሽ። ምን ነው የሷ ፊት ለፊት ትፈሪያለሽ፣ ከሷ ጀርባ እንደ አምበሳ የምታናግሪሽ ኮልታፋ እስቲ እንደኔ ኮልታፋ ኮ ነሽ እንኳን አማረኛ እንኳን በቂጥ አትችም እንዶ ኢኒሻል ትንሽ ትንሽ ካንቺ የታሰረ አፍ ይዘሽ ማለት ነው ልብ ካለሽ እውነተኛ ታሪክና እውነተኛ ልብ ካለሽ የኔ ታሪኩ እሄ ነው ኦዲሱ እናንተም ስሙ አብሪሽ ከኔ ደብቀው ነገር ታሪክ አለ ሚስጥር እሄ አለ ስለዚህ በጌታ ፊት የሚስተካከል ነገር ከሆነ አስተካክሉልኝ እኔን ስትባችሁ ትታችሁ እኔን መናገር ትታችሁ የሚያስተካከል ነገር ካላችሁ እባካችሁ ኦዲንሶቹ እናንተን እወቁኝ። ከአቄም በላይ ሆኖብኛል፣ ከጉልበቴ በላይ ሆኖብኛል። ሴት ነኝ አግዙኝ። የእኔ ህይወት ውስጥ ነው ሩት አይገበችው። የእኔ ህይወት ነው። አብሪሽ ማለት ባለቤቴ ነው። አብሪሽ ማለት ፍቅረኛዬ ነው። ትክክለኛ ፍቅረኛዬ ነው። ስለዚህ እኔና እሩታ የገበነው ስራና ስራ ብቻ ነው። አሁን እንደው እብን እንኳን ከዱባይ መጥቼ በኋላ ይሄን ይሄን ይሄን አውርቶኛል ብለሽ በተግባር ለምን ቁንጭ እንቅጭ እንቅጭ ለምን አትናገርም? ምነው ነው ሁሉ ለሚድር ወጥሽ ቤተሰቦች የተዘበቀ ምስጢር አለ። የተዘበቀ ምስጢር አለ። እኔና አብሪሽ የተዘበቀ ምስጢር አስር ጊዜ አትደጋግሚ። ቁርጥና ቁርጥ እናገራለሁ። ምትኮነ እባክሽ እስቲ ለኛ አናግረ እስቲ አገላግልን እንስማ

ኤም ስትሳደብ ለምን ሙሉ ጨቀ ትሳደብም እርካሽ ነሽ። የት ዳር ወንድ ጋማተሽ የምትለምኝ እርካሽ ነሽ። ስትም ስላሰ ከአንቺ በላይ እርካሽ ሰው አለ ወይ? የአዳሜ ሁላ ወንድ የምትልሽ ከአዳሜ ጋር የምትጋድም ያገኘሽ ሁሉ ስትልስ ስትልስ እርክሰሽ እርክሰ አብርሽ ይዘሻል። አብርሽ ህይወቴ ነው፣ ፍቅረኛዬ ነው፣ ባለቤቴ ወደፊት የልጆች አባት ያሰብኩኝ ባለቤቴ ወስደሻብኛል። እጮኛዬ ነው አትም ነበረ። አንቺ የታሰረ አፍ ኮልታፋ ማለት ነው። ምን አንኮል አተፈሽ እዚ ጋ ማጥጅ ቤት ይሰቦት። ይሄን ሴት ልጅ ደካማ በጣም ነው የሚጠለው። ከምንም በላይ ሴት ልጅ ሙት ትስል ሰት በጣም ነው የሚጠለው። እርካሽ እርካሽዋ ከእርካሽ እንተም የበለጠ እርካሽ የቆሸሸ እዝባላ እሷ ሆና አንቺን እርካሽ ስትሳደብሳ ዝም ብለሻል። ስለዚህ ስት ሰዓት እሷ አንቺን እርካሽ ነሽ ብላ ስትሳድ ብሳት እርካሽ ብለሽ አትሳድበም ነበር። አፍሽን ታስረ ተቆለፈ ፈጣሪ ነው ዘጋሽ አፍሽን ይዝጋሽና፣ አሁን እዚህ ጋር መጥተሽ ምን ታልቅሽለሽ? ልኮ ልኮ ማነጋራ ምን አቅቶሻል? እሷ እኮ የለማኝ ልጅ ናት። የቁማጣ ልጅ እኮ ናት። እዛ እኮ እናት አባት እኮ ዝሩ ብላ ማታ እርካሽ ናት እሷ። ድግምተኛ፣ ድግምተና፣ ዝግምተኛ ነገር ናት እሷ። ግጥም መርገሽ እሷ አንቺን ስት መሳሳት አይንሽን ጥፊ ብለሽ በካልቾ አትም ነበረ። ወለ አብል ጭምር ረዥም ነሽ ኩራዝ የምታክል ሴት አንቺን ተሸንፋለች። ስትገፈት እንድትወርቀለሽ ለማን ተሸንፈሽ? አይኑን አታጥፊ ሴት አይደለሽ? እሷም ሴት አንቺም ሴት ነሽ። ከብት መሰለሽ እንዴ? ከብት ከብት አንቺ ነሽ እንጂ እንዴት ቁንቅጭ ቁንቅጭ ተነገረሽ። ይሄና ይሄ ከአብሪሽ ጋር ይሄና ይሄ ታሪክ አለ። ይሄው ታሪክ ውሸት ከሆነ ይሄው ስሙት፣ ይሄው እዩት ብለሽ ለምን ፊትለፊቱን ቁጭ አርጋት አትናገርም? እዚህ ጋር ድራማ የሰራሽ ማተሽ እዚህ ጋር ሁሌ አታልቀሽብን። እንግዲህ ደሞ አንድ ንግግር ደሞ አስብ ጊዜ አትመላለሽብን። ምንድን ዘም ምን በጫብጭቶ ይሄ በጭባጫ ሁላ ሴቶች ማለት ነው። እይ የነዛ ተንበጫብጭው ቆሜ ቀሪ ናችሁ እናንተ። ወይ ትዳሪ አትይዙም፣ ወይ ፍቅረኛ አትይዙም። አንድ ወንድ ላይ 30 ወንድ ትሻማላችሁ። ምን ነው ቦታ ላይ ወንድ ያላችሁ እንዴ? አንድ ወንድ ላይ 30 ሴት ትሻማላችሁ። ከዛ በኋላ ደግሞ የኔ ነው፣ የኔ ነው፣ የኔ ነው፣ የሱ ነው፣ የሱ ነው። አፈር ብሉና አፈር ያስብላችሁ፣ እናንተ የሴት አሳዳቢዎች ማለት ነው። ምንድን ነው ይሄ የሚያክል ክብር ዝቅ የሚያርግ ነገር? ምት ትክክለኛ መንገድ ከሆነ ህዝቡ ይስማ፣ ትልቁም ትንሹም ይስማ። ቂቤ ድስቱ ላይ የተቀመጠ ቂቤ እንዴት ነው የሚቀልጠው? እንደዚህ ትቀልጫለሽ። ባለፈው እንደዚህ አልቅሰሽ ታመሽ ማትተሽ አብሪሽን አይተሽ ኪስንግ አደረገሽ እቅፍ አደረገሽ ተወሽው። ሁሉ ነገር ቀስቅዘሽ ማለት ነው። ሁሉ ነገር ትተሽ ቀዘቀሰሽው ተወሽው። ሁሉ ነገር ቀስቅዘሽ ተወሽው። ለምን ትተወያለሽ? መጣሽ ሰላም ብለሽ፣ በኋላ አብረሽ ወይ እነናንተ በዚህ በዚህ ጉዳይ ልንገናኛ መጣው። ስለዚህ እችን መንገድ ታስተካክላለህ አታስተካክልም ብለሽ ለምን አትጠይቁም? እችን ጉዳይ ታስተካክላለህ አታስተካክልም? ይሄ ነ ያመጣው ጉዳይ ይሄና ይሄ ነው። እኔ አንተን አግኝቼ ደስ ብሎኝ ስለናፈኩኝ ስለናፈከኝ ሰላም ብዬዋለሁ፣ ሰላምታ አድርጌዋለሁ ከዛ የዘለለ በለው ጠጣው። ነገር ግን አሁን አንተ ጋር እኔ የመጣው ጉዳይ ይሄና ይሄ ጉዳይ ብቻ ነው። እንቅጭንቅልሽ መስማት ፈልጋለሁ። ከነና ከሩታ መርጠው ሁለተኛ ሩታ ፍቅረኛ ናት ማለት ትዳር ናት ካልኩ ብላ ትክክለኛ ነገር አሳየኝ። እኔን አታጉላለኝ። ቤተሰቦቼ አፈሩ። ቤተሰቡ፣ ዘመዶቼ፣ ወገኖቼ ሁሉን እኔ ለምን ታሳፍረኛለህ? ለምን ግልጾትናለ አታወሪም? ፊት ለፊት ወይም ሚዲያ ፊት አትናገርም። ምንድነው ጀርባ እሱ እነሱ ከሄደ በኋላ ውሻ ከሄደ ጅብ ይጮህል እንዳሉ እነሱ ከሄደ በኋላ በኋላ ሴት ዝቃጭነት በጣም ነው። ከምንም በላይ ከባድ ሚስጥር አለና ከሩት ጋር ያለውን ነገር ፈትቶ ተዥራምቶ ከእኔ ጋር እንደሚሆን ቃል ስለገባልኝ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ምንድን ነው የተከበራችሁ የኔ ቤተሰቦች ደህና ናችሁ? አይ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ እንደምታዩት ቦርሳዬን ጓዜን ጠቅልዬ ነው ወደ እናንተ የመጣሁትኝ። ያው ከቡታጅራ ከመጣውኝ ወደ አዲስ አበባ ትንሽ ቆየ፣ ሳምንት አካባቢ ሊሆነኝ ነው። እዚህ ከመጣው ባል ያለውን ነገር ትንሽ ወደ ለእናንተ ለማሳየት ሞክሬ ያለሁኝ ነገሮች ባላሰብኳቸው መንገድ ነው እየሄዱብኝ የነበሩት። እዚህ ከመጣው በኋላ ለመጀመሪያ ጊዜ ስመጣ ከአብርሃም ጋር ተገናኝቼ ነገሮችን ምናምን ፊክስ አረጋለሁ ብዬ ነበር ያሰብኩትኝ። ግን መጀመሪያ አብርሃም ሳገኘው በቃ ህመሜን ረስቼ ምናምን ምናምን ሌላ ነገር ነበር የተፈጠሩ እና ምን ማድረግ እንዳለብኝላ ግራ እስከሚገባኝ ድረስ እሱንም አውርቸዋለሁኝ ከዚያም አልፎ ሩታንም ለማግኘት ሞክሬ ያለሁኝ ሁኔ ፍቃደኛ ባልሆንም፣ እዚያ የመጣሁት አብርሃምን ለማግኘት ነበረ። እንግዲህ እሱንም አግኝቸው ብዙ ነገሮችን ጠይቄያለሁ። ከካሜራ ጀርባም እና ከካሜራ ጀርባ ለእኔ የሚለይ ነገር አብርሃም ስጠይቀው የሚሰጠኝ መልስ እና ካሜራ ላይ ደግሞ የሚሰጠኝ መልስ እኩል አይደለም። ማለት ለምንድ እንደዚህ ያረከው? አብርሃም ሩታ ለስራ ነው የቀረብኳት። አዎ ነው ለስራ ነው የቀረብኳት ና ምናምን እያለ ብዙ ነገር ነው የሚለኝ፣ እኔ ከካሜራ ጀርባ። ካሜራ ላይ ሆነን ደግሞ ለወደንሲ ይህን ነገር መናገር አለብህ ምንድን ነው ነገሩ ተናገር ስለው የሚናገረው ሌላ ነው። ማለት ነው እኔ እና አብርሃም መሀል ያለ አንድ ሚስጥር አለ፣ እሱም ማውጣት አልፈለገም። አብርሃም እና ሩታንም ማገናኝቶኛል። ታውቃላችሁ ሩታ በባህሪዋ የሰው ክብር የላትም። አላቅም ማለት አንድ ሰው ሰው ለመባል የሆነ ሰው ሪስፔክት ማድረግ አለበት፣ ማንኛውም ሰው እኔም ባከበረኝ ልክ ነው ላከብረው የሚችለው እና ክብር በጎደለው መልክ ነበረ እሷ ስታወራኝ የነበረው። እርታ ሲጀመርም እሷ ማግኘትም አልፈልግም ነበረ፣ ልክ እንደ አብርሃም እሷም ከካሜራ ጀርባ የምታወራኝ ነገር እና ካሜራ ላይ ቆመን የምታወራኝ ነገር ሌላ ነው ማለት። ማመን አልፈለጉም የተፈጠረባቸውን ነገር እና ለማስረዳት ሞክሬ ያለሁኝ እኔ ማለት ሙሉ ለሙሉ ነገሩን ለመካድ ነው ያሰቡት። አሁን አብርሃም ያለበትን ሁኔታ እናውቃለን ሁላችንም፣ ግራ ገብቶታል ምናምን። አብርሃም ያቀረበልኝ ነገር ምንድን ነው? ቡታጅራ እንድትሄጅ ይፈልጋለሁ እኔ ነገሮችን ከሩታ ጋር ጨርሼ ምናምን፣ አንቺ ጋር መምጣት ካለብኝም አንቺ ጋር እመጣለሁ ነው ያለኝ እና ማለት ደስተኛ አልነበርኩም እኔ ቡታጅራ በመሄድ ምክንያቱም እኔ ባወራሁት ነገር ማንም ሰው ሊያምነኝ አልቻለም። ብዙ ሰዎች እንደውም እየሰደቡኝ ምናምን አንቺ ውሸት አምነሽ እያሉ ነው ያሉትና እሱ ነገር አብርሃም ማስተካከል ይችላል ዘን እኔ እንዲያስተካክልልኝ ነው እዚህ የመጣሁት እውነት አሁን እንዲያወጣ በቃ። ይሄ እኮ እውነት ነው፣ ምንም የሚካድ ነገር አይደለም። ከሩታ ጋር ለስራ ነው የቀረቡት። አላቅም፣ እኔ ለስራ በተቀራረቡበት ጊዜ ሌላ ነገር ተፈጥሮ በእነሱ መሀል ነገር ኖሮ ሊሆን ይችላል እሱን አላውቅም፣ ግን እሱን ለመደበቅ ይመስለኛል ና እውነቱን እየደበቀ ነው ያለው አብርሃም። ምናልባት እሱን ነገር መፍታት ከቻልኩኝ ብዬ ነበር ወደዚህ የመጣሁትኝ፣ ሩታንም አግኝቻት ማለት። ሲጀመር ማንም ሰው በማንም ሰው ህይወት ውስጥ እጁን ማስገባት አይችልም። ሩታ ለእኔ ስትለኝ የነበረውን ምናልባት ሰምታችኋል። ትናንትም ከትናንቱ ደም የተለቀቁ ቪዲዮዎች አሉ። ሩታ ቻናልም ና የተጫነ ቪዲዮ አለና እሷም ጭምር ማለት ተነጋግረው ሊሆን ይችላል። አላቅም። ወደ ቡታጅራ እንዲሄድ ነው የፈለገችው። እሷም ጭራሽ ከሱም አልፎ አንቺ ነሽ ወደ ህይወቴ የገባችሁ ከህይወቴ ውጪ ምናምን እያለች ነው ያለችው። ና ሲጀመር እኮ ህይወት ውስጥ የገባችሁ እሷ እንጂ እኔ አይደለሁኝም። ምናልባት ባለማወቅ እኔ ያን ማድረግ የሌለብኝን ነገር አድርግ ይሆናል። በዛ ሰዓት ማስቀደም የነበረብኝ ጉዳዮች ስለነበሩ እሱን አስቀድሜ ከሩታ ጋር እንዲሰራ ተቅጅለት ነበር የልኩትኝ ያ የኔ ጥፋት ነው። ግን ማለት የእነሱ መካዳውን እኔ ምንም ሊገባኝ አልቻለም። እና እሷ በእኔ ህይወት ገብታ ውታድራ ሄዳለብሽ ከህይወታችን ውጪ ምናምን እያለች ነው ያለችው። ና ሲጀመር ህይወት ውስጥ የገባችው እሷ እንጂ እኔ አይደለሁኝም። የሰውን ህይወት አትበጥብጭ። ሲጀመር የተበጠበጠ የእኔ ህይወት ነው። ህይወትኔን የበጠበጠው አብርሃም የኔን እንጂ የማንንም ህይወት አይደለም። እኔ ማለት የእነ ሩታን ህይወት እኔ አይደለም የበጠበጥኩት። ሩታና አብርሃም የኔን ህይወት ነው የበጠበጡት። እውነቴን ነው እየካዱኝ ያሉት፣ ስሜን ማንነቴን ነው እያጠፉ ያሉት። እና አብርሃም አግኝቶኝ ያው ቪዲዮ ለቅቅ ያለሁኝ እና ታዣ እንዴት ጠይቆኝ ነበረ። እኔ እንዴት ፍቃደኛ ይለው? ማለት ሩታ አብርሃም ላይ እጇን አንስታበታለች። አብርሃምን እስከ መምታት ደርሳለች። ሶ እሱ ላይ ያደረገችውን ነገር እኔ ላይ ማድረግን የፈለገችውና ኢቨን አብርሃምን ስትመታው እኔ አጠገቧ ብሆን አላቅም። በቃ ማድረገውን ነገር ሳስበው በቃ ይሆን ነገር አረጋት ነበረ። እና ለእሱም ሰላም ከኔ ጋር ቡታጀራ ሄዶ እራሱን አረጋግቶ ነገሩን ፊክስ አርጎ ይመጣል ብዬ ነበር ያሰብኩት። ሄጂ እስካላይን ድረስ እኔ እዚህ ስመጣ ነገሮችን ለማስተካከል ነው የመጣሁት። ሁሉንም ነገር አስተካክላለሁ ብዬ ነበር የመጣሁት እና ያን ነገር ማድረግ አልቻልኩኝም ያው በአንዳንድ ጉዳዮች እኔ ያን ነገር ማድረግ እስካልቻልኩኝ ድረስ እኔ ቡታጅራ ክሄድኩኝ አይቀር አብርሃም ከኔ ጋር ሄዶ ነገሮችን መፍታት አለበት ብዬ ነበር ያሰብኩት እና አብርሃም ዛሬ ማለት ደውዬ አውርቼው ነበረ። በቃ ሂጂ ብሎኛል። አብርሃም ቡታጅራ ሂጂ፣ እኔ መጥቼ ሁሉንም ነገር አሁን ከአንድ ቀን ከሁለት ቀን በኋላ መጣለኝ ቡታጅራ ብሎኝ ቃል አስገብቼው ነው ዛሬ ልሄድ፣ ቀይን ሰብስቤ የተነሳውትኝ ና ማለት እኔ መሄድም አልፈልግም ነበረ። እሱም በዚህ ሁኔታ ውስጥ ሆኖ እኔም እንደዚህ ሆኜ ድጋሚ እዛ ሄጄ አሁንም ሌላ ታሪክ ማለት ነው ና አብርሃም ቃል ስለገባልኝ እሱም ትንሽ መረጋጋት ስላለበት ከሩታ ጋር ያለውን ነገር ፈቶ ተጅራ መቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው። እኔ ነገሮችን ከሩታ ጋር ጨርሼ ምናምን አንቺ ጋር መምጣት ካለብኝም አንቺ ጋር መጣለውነ ያለኝ ና ማለት ደስተኛ አልነበርኩም እኔ ወታጅራ በመሄድ ምክንያቱም እኔ ባወራሁት ነገር ማንም ሰው ላይ ያምነኝ አልቻለም። ብዙ ሰዎች እንደውም እየሰደቡኝ ምናምን አንቺ ውሸት አምንሽ እያሉኝ ነው ያሉት። እና እሱ ነገር አብርሃም ማስተካከል ይችላል ዘን እኔ እንዲያስተካክልልኝ ነው እዚህ የመጣሁት እውነታውን እንዲያወጣ በቃ። ይህ እኮ እውነት ነው ምንም የሚካድ ነገር አይለም። ከሩታ ጋር ለስራ ነው የቀረቡት፣ አላቅም። እኔ ለስራ በተቀራረቡበት ጊዜ ሌላ ነገር ተፈጥሮ በእነሱ መሀል ሊሆን ነገር ኖሮ ሊሆን ይችላል። እሱን አላውቅም፣ ግን እሱን ለመደበቅ ይመስለኛል እና እውነቱን እየደበቀ ነው ያለው አብርሃም። ምናልባት እሱን ነገር መፍታት ከቻልኩኝ ብዬ ነበር ወደዚህ የመጣሁትኝ፣ ሩታንም ማግኝቻት። ማለት ሲጀመር ማንም ሰው በማንም ሰው ህይወት ውስጥ እጁን ማስገባት አይችሉም። ሩታ ለእኔ ስትለኝ የነበረውን ምናልባት ሰምታችኋል። ትናንትም ከትላንቱ ደም የተለቀቁ ቪዲዮዎች አሉ ሩታ ቻናል ና የተጫነ ቪዲዮ አለ አሁን እዚህ ጋር ወሬ አትደጋግምና ቁርጥ ነገር የምታደርገው ነገር በተግባር ማሳየት አለብሽ በተግባር ይሄና ይሄን ይሄን ይሄን ይሄ ነው ብለሽ ማሳየት አለብሽ እንጂ አርባ ስምንት ሰዓት እንጀባይዛ ወይ በጣም ያስጠላል ለማንኛውም ቤትን ተከታተሉ እስከ መጨረሻ ሰላማቸው ይብዛ